ኮከቡ ኤሪስ የሆነ ሰው ተግባቢነቱ ልዩ፣ ጉልበቱ የትየለሌ ነው። ሰላም ብሎ ሲጨብጦ እጁ እንደ ብረት ሲሆን፣ ፈገግታው ደግሞ ቅጽበታዊ ነው። ለተበደሉና ለተጨቆኑ ጥብቅና ይቆማል። ወንዱም ሆነ ሴቷ ኤሪስ ይህ ፍትሐዊ ነው የሚሄዱትን ነገር ሳይውሉና ሳያሩ ይቃወማሉ። የሚመስላቸውን ከመናገር ወደ ኋላ አይሉም። ማፈር ብሎ ነገር ኤሪሶችን አልፈጠረባቸውም። በጉ ኤሪስ ለአናደደው የትራፊክ ፖሊስ እና የታጠቀ ሽፍታ በተመሳሳይ ድፍረት ምላሽ ይሰጣል። ነገሩ ቆየት ብሎ ሊጸጸተው ይችላል። በጊዜው ግን ጥንቃቄ የሚባል ነገር አይገባውም። የማርስ ሰዎች ግን ግራ ቀኝ አይረግጡም። ነገራቸው ሁሉ ፊት ለፊት ነው። መናዝር ወይም ዞዲያክ አስራ ሁለቱን ኮከቦች የያዘ የኮርፕ ሰንጠረዥ ሲሆን ኤሪስ የመናዝሉ የመጀመሪያ ኮከብ ነው። የመናዝሉ የመጨረሻና አስራ ሁለተኛ ኮከብ የሆነው ፓይሰስ ሞትንና የነፍስን ንቃተ ህሊና እንደሚወክል ሁሉ ኤሪስ ልደትን ይወክላል። በጉ የሚያውቀውና የሚያስበው ስለ ራሱ ብቻ ነው። እሱ የመናዝሉ ህፃን ልጅ ነው። በራሱ የእጅና የእግር ጣቶች ላይ ብቻ የተመሰረተ የእሱ ፍላጎት ተቀዳሚ ይሆናል። ህፃን ልጅ ወላጆቹም ሆኑ ጎረቤታቸው ተኙ አልተኙ ጉዳዩ አይደለም። የሽንት ጨርቁ በራሰ ወይም በራቦ ጊዜ እሪታውን ያጋልጠዋል። የሽንት ጨርቁን መለወጥም ሆነ ጡጦውን አሁኑ ይፈልጋል። ኮከቡ ኤሪስ የሆነ ሰውም በባህሪው ልክ እንደ ህጻን ነው። ሊነግሮ ወይም ከጭንቅላቱ ሊያወጣ የሚፈልገው ሀሳብ ካለ ከሌሊቱ አስር ሰዓት ላይ ስልክ ሊደውልልዎት ይችላል። ይህንንም ሲያደርግ የዓለምንም አመንታት እና የዓለምንም የጥፋተኝነት ስሜት ነው። እህ ለምንድን ነው እርስዎ ያዳመጡት ዘንድ ከእንቅልፎ የማይነቁት? እሱ ነቅቷል። የሌላው አያገባውም። አንድ ነገር ይፈልጋል እና ያገኘውማል። ልክ እንደ ህፃን ልጅ ኤሪስ ከቀሪው ዓለም ላይ ጋር ያለው ጉዳይ ራሱን በተመለከተ ብቻ ነው። ይህ ራስ ወዳድነት ነው። ነገር ግን ትንሽ ልጅ በራስ ወዳድነት የሚፈርጅ ማን ነው? ፍላጎቱን ለሚያሟሉለት ሁሉ ፈገግታውንና ወረታውን አይቆጥብም። ህፃን ልጅም ማንንም አስቸግራለሁ ብሎ አያስብም። እምቢ ሲሉት ሊያስቸግራል። ኤሪስም እንዲሁ ነው። በኤሪስ ላይ የሚያጠላው የዋህነት እምቢተኛና ጠባኝነቱን ያለዝብለታል፣ ተወዳጅም ያደርገዋል። ይህ ማራኪ የሆነው የዋህነት ኤሪሶችን ፍርሃት አልባ ፍጥሮች ያደርጋቸዋል። እዛን የሚፈራውም ሰውም ሆነ ነገር የለውም። የሚፋጅ ነገር እስኪያጋጥመው እንዲያውም ሆኖ ጉዳቱን እንደረሳው እንደገና ሙሉ በሙሉ ልቡን ይሞክራል። ኤሪስ በጉ ምንም አይነት ጮሌነት ወይም አታላይነት የለውም። ይህ ከልጅነት እስከ እውቀት ይዘልቃል በሙሉ ልብ እንዳመነ እንዳወቀ ለአንድ ለተጨማሪ ጊዜ ለሞከረ ደግሞ እንደተነሳ ስለ አለም አለሙን እንዲሁ ይኖራል። ነገሮች ሁሉ በቀና መልካምነታቸው ይከሰታሉ የሚለው ህልመኛው ኤሪስ መዋሸት አይቻለውም። ከጀርባው ምንም ድብቅ ነገር የለውም። ኤሪስ ፊት ለፊት ነው። ልክ እንደ ህፃን ልጅ ለአደጋ የተጋለጠ እና ምስኪን ነው። ኤሪስን በእርሱ ከእድሜ ወይም በጉልበት ከሚበልጡት ካለፍቃዱ ካስገደዱትና ከተጫኑት ወይም የእርሱ የሆነን ነገር ከቀሙት ምላሹ ያው የሚያውቀውና የተካነበት የባህሪ ስልት ብቻ ይሆናል። ያም መጮህና ማንባረቅ፣ በዚህም ከፍ እስከ ገደብ የሆነ ረብሻ መፍጠር ነው። ሰውም ሰላሙን ያገኘ ዘንድ ብቻ ይሸነፍለታል። ለኤሪስ የተለሳለሰ ስልት አስፈላጊ አይደለም። የእሪታ ጉልበቱና የአትንኩ በይነት ቆራጥነቱ በራሱ መንገድ እንዲጓዝ ከበቂ በላይ ያስችሉታል። ኤሪስን ለአደጋ የተጋለጠ ነው ማለቱ ያስኬዳል፣ ሆኖም ምስኪን ነው ማለት ግን ያዳግታል። የለም ኤሪስ ምስኪን አይደለም፣ በጭራሽ። የኤሪስን አካላዊ አቋም መለየት ቀላል ነው። ኤሪስ ኮከብ ያለው ሰው አልፎ አልፎ ብቻ ድበክበክ፣ ድቡልቡል፣ ቅርጸቢስ ይሆናል። በተቀረ ግን ቁርጥ ያለና እንደ መጥረብ የተሳለ ቁንድድና ስግጥጥ ያለ ሸንቃጣ ገጽታ ይኖረዋል። ጉልህ ቅንድቦች ከአፍንጫው ድልድይ ላይ እንደ መጋጠም የሉና የበጉን ቀንድ አይነት መልስ ይፈጥራሉ። ምናልባት ኤሪስን ሊያንበረከክ ወይም ከእርምጃው ሊገታው የሚፈልግ ሰው ማስጠንቀቂያ ይሆኑ። ኤሪሶች የሚያርያም ስሞችና ጠባሳ ከፊትና ከራስ ቅላቸው ላይ ሊታይ ይችላል። እንቅስቃሴያቸው ቀልጣፋ ነው ሆነው ከአእምሯቸው ፍጥነት ጋር ይዛመዳል። ሴቷም ሆነች ወንዱ በግ ትከሻማ ሲሆኑ በሚራመዱበት ጊዜ ሰውነታቸው ወደፊት ዘንበል ይላል። ከስንት አንዴ ካልሆነ ሆነ እርምጃቸው ሁሉ የሚጥድፊያ ነው። ምንም እንኳን በግጭቱ ምክንያት ቀንዳቸው ሊታጠፍ ቢችልም ጥድፊያቸው ከተብ የተሰራውን ግንብ ለመናድ ነው። ከጥቂት ዝልፍልፎዎች በስተቀር በጎቹ አጥንተ መልካምና አጥንተ ብርቶዎች ናቸው። ስለ ራሳቸው ያላቸው ትምክህትና በራስ መተማመን በሰውነት አቋማቸው ላይ ይንሰባረቃል። አንገቱን የደፋ ኤሪስ ቢያጋጥመው ያ ኤሪስ ምናልባት በልጅነቱ ስለ ራሱ ክብርና ስለ እኔነቱ ያለው የበላይነት መንፈስ የተሰበረበት የበግ አይነት ይሆናል። ስብራት ወደ ውስጥ የዘለቀ ከሆነ ያገግም ዘንድ ጊዜ ይወስድበት ይሆናል እንጂ አንድ ቀን ቀና ማለት የማይቀር ስለሆነ እርግጠኛ ሊሆኑ ይችላሉ። እነዚህን ሰዎች እንኳን ሽንፈትና አንዳችም ነገር ቀይዶ በመያዝ ለዘለቄታው አንገት አስደፍቶ ሊያቆያቸው አይችልም። ማርስ ከሜርኩሪ ከቬነስና ከመሬት ቀጥሎ ያለ አራተኛው የፀሐይ ጭፍራ ነው። በግሪክ እና በላቲን አፈታሪክ ማርስ የጦርነት አምላክ ሲሆን የአካላዊ ብርታት እና የኃይል ብሎም የአነሳሽነት ተምሳሌ ተደርጎ ይወሰዳል። ኮከቡ ኤሪስ የሆነ ሰው በማርስ ይገዛል ተብሎ ይታመናል። ታዲያ የማርስ ተገዢ የሆነ ሰው አይኖቹ የሚንከራተቱበትና ማረፊያ የሚያጡበት አይነት ሰው አይደለም። ስሜትን በሚነካ መንፈስ እና በጽኑ እምነት ነው ፊት ለፊት አይነውን የሚመለከተው። እርስዎ ጓደኛው ነዎት፣ አይደለም እንዴ? ይወዱታል። አይወዱትም፣ ደግ አይወዱትም ማለት ነው እንበል። በቃ ያኔ እንባው ይፈሳል፣ ግን ወደ ውስጥ ነው። ቢቻል እንባውን አያሳጣውም። ዞር ሳይል እያነባ ካገኙት በሆነ መልኩ እስከ ነፍሱ ድረስ ዘልቆ የገባ ጉዳት ደርሶበታል ብሎም እርግጠኛ መሆን ይችላሉ። ኤሪሶች ደካማ ሆነው ከመገኘት ይልቅ ሞቶ መገኘትን ይመርጣሉ። አንዳንዶቹም ደካማነት እንዳለመቀበል ሞትን በገቢ ረስከ መጋፈጥ ይዘልቃሉ። አይሆንም እንጂ ከሆነ ኤሪስ በመሰላቸው መንፈስ አይሆኖቹም ከግድግዳው ወደ ጣሪያው ካንከራተተ ከእርስዎ ጋር የያዘው ወግ አልጣመም ማለት ነው። አንድ ሌሊት ነገር ግን ትኩረቱን ስቦታል። ለዚያም አፍታም እርሶ ሆኑ ጨዋታው ተረስታቸዋል ቅር አይበሎ ይልቁንም ዓለሙን ሁሉ ረስቶ ከእጅና ከእግሮቹ ጋር በተመስጦ የሚጫወተውን ህፃን አስታውሰው ይዝናኑ ኤሪስ የምርጫው በሆነ ሙያ ላይ ጥርጥር ቁንጮ ይሆናል ያለ ጥርጥር ቁንጮ ይሆናል ወይም የራሱ በሆነ የሙያ ስራ ይሰማራል ይህ ሳይሆን ፍቅር ግን በሌሎች የምታዘዙን ቅሬታ ፊቱ ላይ ያነቡታል። በአመለካከቱ ተራማጅነትን በንብረትና በጊዜው የተትረፈረፈ ደግነትን በሰልፎች ሁሉ ላይ ደግሞ የቀዳሚ መሪነት ፍላጎቱን ያገኙበታል። አይነተኛው የኤሪ ሰው እነዚህ ስጦታዎች በታደሉ ጊዜ ከማደው አዳራሽ ጀርባና ትህትና፣ ታክቲክ እና የተደራጀ ረቂቅ አካሄድን ግን ከእርሱ አይጠብቁ። የኤሪስ ተግስቱን በቋፍ ነች። ፓርስቱ ይቀጥላል። የሌሎች ዞዲያኮችም ይሰራላቸዋል። ስለ ግንኙነት፣ ስለ ስራ፣ ስለ ተለያዩ ነገሮች ስለሚለቀቅ ቻናሉን ሰብስክራይብ ቪዲዮውን ላይክ እያደረጋችሁ በሌላ ጊዜ እንገናኛለን። ይመቻችሁ።